እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ዛሬ እንግዲህ ልዩ የበዓል ፕሮግራማችን እጅግ ከምንወዳቸው ከምናከብራቸው በኢትዮጵያ ቤተ ክርስቲያን ውስጥም እጅግ ለወንጌል ዋጋ ከከፈሉና በህይወታቸው በአገልግሎታቸው እጅግ ብዙ ከተማርንባቸው እንዲሁም ደግሞ እጅግ አድርገን ከምንወዳቸው ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶና ከባለቤታቸው ወይዘሮ ሰላም ጋር በቤታቸው ተገኝተን የበዓል ልዩ ቆይታ እናደርጋለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ትጠይቃለሁ። አብራችሁ ነው በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። እንግዲህ በዓል እንደመሆኑ መጠን ከበዓል ጥያቄዎች ነው የምነሳው። የገናን በዓል ስታስቡት ከሌሎች የበዓላት ለየት የሚልበት ምክንያት ምንድን ነው? ወይም ደግሞ የገናን በዓል ስታስቡት ደስ የሚያሰኛችሁ ነገር ካላል? ያው እንግዲህ የጌታችን የሱስ ክርስቶስ የልደት በዓል መታሰቢያ ነው። እኛ የምናከብረው በኢትዮጵያኖቹ የዘመን አቆጣጠር ነው። አውሮፓውያኖች ከኛ በፊት ዲሴምበር 25 በፈረንጆቹ አክብረዋል። ልደቱ እንግዲህ እግዚአብሔር አንድያ ልጅን አንድያ ልጁን ወደዚህ ዓለም የላከበት መላእክትም ክብር ለእግዚአብሔር በአርያም ይሁን በምድርም ለሰው ልጆች ሰላምና የእግዚአብሔር በጎ ፈቃድ ይሁን ብሎ የዘመሩበትና እግዚአብሔር ሰውን ከራሱ ጋር ለማስታረቅ የስላሴ ሁለተኛ አካል የሆነ ወልድ ወደዚህ ምድር የመጣበት ስለሆነ በስነ መለኮትም በክርስትና አስተምሮ ትልቅ ቦታ ያለው በዓል ነው። እንደምታስታውሽ ወይም እንደምናውቀው መላእክቱ ደስ ብሏቸው ዘመሩ። እረኞቹ የተገለጠታቸው ራእይ አዩ። በጣም ደስ አላቸው። ከሁሉ የሚያስደንቀው ምናልባት ከዓመት ከምናምን በላይ የተጓዙት ሰብአ ሰገል የሚባሉ ኮከቡን ያየነው ከሁለት ዓመት በፊት ነው ስላሉ ነው። አግኝተውት በትልቅ ደስታ ወድቀው ሰገዱለት እና ወርቅ ከርቤና እጣን ሰጡት ስጦታ ይላል መጽሐፉ። ስለዚህ የዓለም ፈጣሪ ውስንነት በባህሪው የሌለበት ጌታ እኛን ለማዳን በራሱ ላይ ውስንነትን ተቀብሎ ክብሩንም ተወጣል አንልም፣ ክብሩን ሸፈነው። ከመለኮታዊ ባህርያትም ደግሞ አንዳንዶቹ ለጊዜው ያልተጠቀመ በመሆኑ፣ ይሄ በአስተምሮ በተግባራዊ ህይወታችንም ውስጥ ትልቅ ትርጉምና ፋይዳ ያለው ነው። የመጀመሪያ መምጣቱ ከዳግም ምጻቱም ጋር ልናነጻጽረው የምንችለው ይሆናል። ያኔ ለብዙ ዘመን የጠበቁት ሰዎች ሲመጣ አላወቁትም አብዛኞቹ። ስለዚህ እኛም ዛሬ ደግሞ የመጀመሪያው ምጽአቱን አውቀናል ተምረናል። ሁለተኛውን እየጠበቅን ነው። እንደነዛ ሰዎች እንዳነሳሳት በመንፈሳዊ እንቅልፍ ውስጥ እንዳንገኝ የሚያሳስበን ነው ማለት ነው። እሺ እንግዲህ ከዚህ ጋር በተያያዘ ሌላ ማንሳት የምፈልገው ነገር ብዙ አገልጋዮች በዓልን በአገልግሎት ነው የሚያሳልፉት። እርሶስ የበዓልን በቤት ነው ወይስ በአገልግሎት ነው ብዙ ጊዜ የሚያሳልፉት? ይሄ ከባድ ጥያቄ ነው። እንግዲህ ከሳቸው ከተጋባኝ ጀምሮ ቤት ነው የማሳልፈው፣ መሰለኝ እኮ አገልግዬ ወደ ቤት እመለሳለሁ። ከአዲስ አበባ ከተማ ውጪ አልወጣም ማለት ነው። በዓል ቀን ያው አገልግሎት ስለሚኖር አብረን ነው የምንሄደው ብዙ ጊዜ። አንዳንድ ጊዜ ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሕብረት በስታዲየም ያው የልደት በዓልን በይፋ በስታዲየም የምናከብርበት ጊዜ ፕሮግራም የምናዘጋጅበት ጊዜ ሲኖር ያው ጠዋት እዛ ነው የምንሄደው በአሁኑ በየክፍለ ከተማው እንዲሆን ተብለው ነው እንጂ የአመት መለወጫን የልደት በዓልና የትንሳኤ በዓል ብዙ ጊዜ እኛ እኔ በዚህ በኢትዮጵያ ወንጌላውያን ቤተክርስቲያናት ካለሁበት ጊዜ ጀምሮ ቀደም ብሎም በስታዲየም ይካሄዳል። በቤተ እምነትም ያው በተለያየ አጥቢያ ስለሚኖር በዓሉ መጀመሪያ መንፈሳዊ ነገር አስቀድመን ነው፣ በኋላ አብዛኛውን ጊዜ ከሰዓት በኋላ ቤት ውስጥ የምንሆነው ማለት ነው። ትዳር ከመሰረታችሁ ስንት ጊዜ ሆናችሁ? እንዲሁም ደግሞ የተገናኛችሁበትን አጋጣሚ ብታጫውቱ። ከተጋባን ስምንት አመት አለፈን። ህዳር ላይ የተገናኘ ነው። በአጋጣሚ ነው፣ በአጋጣሚ ነው። የእሱ በጣም ወዳጅ የሆነች ሴት አንድ ቀን ነይ ሻይ ጠጣ ብላኝ ይዛኝ ሄደችና እነሱ ሁለቱ ያወራሉ እሱና ሹፌሩን እነዚህ ትልልቅ ሰዎች እያልኩኝ ዝም ብዬ ያለሁኝ እና ኖርማሊ፣ እኔ ፓስተር ጻድቁን አላውቀውም ነበር ከማግባቴ በፊት፣ ካገባሁት በኋላ ነው ያወቁት። እና ጸልይበት አይነት ነገር አለችኝ። ከዛ በኋላ እኔ አልጸልይም በፍጹም፣ እኔ አልጸልይም እንዲህ አይነትም ሰው አላገባም። እና ከጊዜ አርጋ በጣም ክርክር ውስጥ ገባ። አንድ ወር ያህል አካባቢ ይመስለኛል እንቅልፍ ማልተኛም ነበር፣ መፀለይ ሁሉ አቅቶኝ ነበር። በኋላ በወሩ እግዚር በሚገባኝ መልኩ አስረዳኝና በትክክል የእግዚአብሔር ሀሳብ እንደሆነ ገባኝ። ከዛ በቃ ተስማማኝ። ብዙም አልቆየንምኛ ወደ ወደ ጋብቻ መጣ። ፓስተር እንዶ ከዚህ ጋር በተያያዘ የሚያነሱት ለየት ያለ እሷ አላወቀችም እንጂ ለእሷ አጋጣሚ እኔ እሷ እንዳለች አንድ በአገልግሎት ምክንያት የቤተክርስቲያን አባል ናት፣ ለእነሱ ደግሞ ዘመድ ናት፣ ቅርብ ነች፣ የእህቷ ጓደኛ ናት እና ያው ይጸልያሉ ለእኔ ትዳር። እንግዲህ ቀድሞ ባለቤቴ ወደ ጌታ ሄዳለች። አምስት ዓመት ዝም ብዬ አምስት ዓመት ስድስት ዓመት አካባቢ ኖር ያለው እና ብዙ ሰው እንዴት እንደዚህ ትቀጥላለ ይላል። እኔ ደግሞ ሁለተኛ ትዳር ጥሩ ይሆናል አይሆንም የሚለው ጭንቀትም አለ እና እኔም ጸልያለሁ። ጊዜው የደረሰ መሰለኝ፣ እግዚአብሔር ጊዜ ይሆናል እስቲ አለችኝ ያቺ እህት። እኔ አንቺ ካመንሽበት ችግር የለም አልኩ። እኔ አንዳንድ ጊዜ ያው እግዚአብሔር መንገዱ ብዙ ስለሆነ ለማንኛውም፣ ያው እሷን ቀጥራ ይዛ ስትመጣ እኛ እናቃለን፣ እሷ አታውቅም። አየን እኔ እንዲያውም ብዙም እንትን አላለኝም። ይህ እግዚአብሔር ፍቃድ ይሆናል አለኝ ከኔ ጋር ያለው ወንድም። በኋላ እንግዲህ እኔም ጸለይ እግዚአብሔር ፍቃድ መሆኑም ተገነዘብን። እኔ እንደሷ ያው አይሆንም አላልኩም ግን እግዚአብሔር ፍቃድ ከሆነ ችግር የለም ብዬ ነበር። በኋላ ከተዋወቅን በኋላ ከተግባባን በኋላ እንዳለችው ብዙ አልቆየንም እና በወሩ ተጋባን። አንዳንድ ሰዎች እንዴት አወካት እሷ እኔ ታገኛት ይለ ይላሉ ማለት። እሷ የሰሜን አጥቢያ ይባላል መሰረት ክርስቶስ እዛ ካልተሳሳትኩ፣ ቢኳይር ውስጥ ነበረች ይመስለኛል። በኋላ ነው ያወቅኩት እኔ። እንግዲህ እሷ የኔ ስም ያው ብዙ ሰዎች ዘንድ ይታወቃል። እሷ ክፉም ደግም አልሰማችም ይመስለኛል፣ አላውቅም፣ እርግጠኛ አይደለሁም። በኋላ ነው አንዳንዱ ሰው ያውደ እንግዲህ ፓስተር ጻድቁን ምናምን ያሉ አሉ። እንደዛ ነው። በዚህ ውስጥ ማንሳት የምፈልገው ነገር እንግዲህ በትዳር ውስጥ የተለያዩ ግጭቶች፣ አለመግባባቶች በሚፈጠሩበት ጊዜ በምን አይነት መንገድ ነው የምትፈቱት? ምክንያቱም አሁን በኢትዮጵያ ውስጥም በቤተ ክርስቲያን ውስጥም እጅግ ፍቺ እየተስፋፋ ነው እና አዲስ ለሚጋቡ ባለትዳሮች፣ ለወጣቶች መልእክት እንዲሆነን ዘንድ እንደው ብታጫወቱ። ኖርማሊ እኛ ብዙ ተጋጭተን አናውቅ። ተጋብተን በአራት ወር አካባቢ ነው መሰለኝ እንደዚህ ማታ መጣና ነገ በጠዋት ነው የሚሄደው እና ችግር የለም እነሳለሁኝ አልኩኝ። ከዛ ለካ ችግር የለም ብዙ ለሱ እልኸኛ ነው በተፈጥሮ እልኸኛ ነው። ጠዋት ተነሽ፣ እነሳለሁኝ፣ ካልሆነ ሄዳለሁኝ ስል ጥሎኝ ሄደ። ከዛ እንዴ ቀኑ ሙሉ ተረብሽ ዋልኩ። እና ማታ እንዴ ምንድነው? እንዲ እኔ በቃ እንደዚህ በአራት ወር ሳላቸው፣ እንዴ በአራት ወር ብዙ ተጋጭተን አናውቅም። ኖርማሊ እኔ አንዳንዴ እንትን እላለሁ፣ ልጮህ ልቆጣ እችላለሁ። እሱ ያው ከኔም በጣም ማቸርድ ስለሆነ ይተዋል ያሳልፋልና፣ ያው ትዳር አልጋ ባልጋ አይደለም። ማጣቶች ሊኖሩ ይችላሉ፣ ግጭት ሊኖር ይችላል። ግን በማለፍ ይቅር በመባባል መተው የሚለውን አልስማማበትም። እኔ በማለፍ ማለፍ ማለት እግዚአብሔር ይቅር ብሎ ነው ያለ። ይቅር እየተባባል ነው ልናሳልፍ የሚገባው ትዳር ነው። ሁሌም ደግሞ ሁሌ ምቹ ይሆናል ብሎ አለማሰብ ማለት፣ ስንኖር ብዙ የህይወት ውጣ ውረድ አለ። ያንን አክሴፕት ማድረግ እና ደግሞ አንድ አይነት መሆን አንድ አይነት መሆን በጣም ጥሩ ነው ማለት፣ ሰው እጮኛ ሆኖ ብዙ እንደ መልአክ ይሆንና ሲጋባ ሌላ ሰው ይሆናል። ማስክ አለማድረግ፣ በቃ ራስን መሆን፣ ራስን ሆኖ የመጀመሪያ የተቀራረበ ሰው አይቸገርም። እንግዲህ ትልቁ ነገር አይ ቲንክ ማወቅ ያለብን ወንድና ሴት ልዩነት አላቸው። ያው እግዚአብሔር ወንድና ሴት አርጎ ፈጠራቸው አይደለም የሚለው እና ወንዶች የምናስብበት መንገድ አንዳንድ ጊዜ ለእህቶች ብዙ እንትን አይደለም። ለምሳሌ እኔ ግምት የማልሰጣቸው ነገሮች እሷ ግምት የምትሰጣቸው ነገሮች አሉ። እገሌ በአግባቡ ሰላም በል እባላለሁ፣ እገሌ ጋር ደውል እባላለሁ። እኔ ደግሞ በቃ እንዴት እንደዚህ ትናገራለህ እባላለሁ። እና ደስ የሚለው እኔም ስሜቴን አልደብቅም፣ እሷም ስሜቷን አልደብቅም። እኔ ድምፄን ከፍ አድርጌ ላይሆን ይችላል፣ አይሆንም ካልኩ አይሆንም ነው እና ልኸኛ ነው ያለችው ያለ መንገዱ ከመጡብኝ ነው ማለት ካልመሰለኝ ካላመንኩ ያው የታወቀ ነው እሱ የሞቀው ስለሆነ ኮንቪንስ ማድረግ ግን ይቻላል። እና የሚገርም ነገር ነው እና አንዱ የአንዱን ጉለት እንደሚሞላ ማሰብ የግድ ያስፈልጋል። የእኔ ሀሳብ ብቻ ይሁን ከተባለ ነው ብዙ ጊዜ ችግር የሚመጣው። ወንዶቹ በተለይ የሌለ ያው ጥቅስ ሲጠቅሱና ያለ አግባቡ ማለት ነው፣ ትገዛ ብሏል ምናምን የሚለውን በጣም ያጦዙታል። እና ባሏን ትፍራ ብሏል እና እንግዲህ መፍራት ከአክብሮት ጋር የሚያያዝ ነው። ስለዚህ የሚከበር አይነትም ስነ ልቦና ወይም ባህሪ ተክለሰውነት አስፈላጊ ሊሆን ይችላል። ግን ብዙ ጊዜ በተለይ ለአዲስ ተጋቢዎችና በትዳር ውስጥ ችግር ላላቸው እኔ የሚኖረኝ ምክር ሰውን እግዚአብሔር ነው የሚሰራው የሚያስተካክለው፣ እና እኛ ልንጠርበው አንችልም። እኛ በጠርነው ሳጥን ውስጥ የሚገባ ሬሳ ብቻ ነው። ሰው ሳጥን ውስጥ የሚገባው ሰው ሲሞት እኮ ነው። ሌላ ጊዜ ከሳጥን የተረፈ ሳጥን ውስጥ አይገባም። እና አንዳንድ ጊዜ ሰው በእኔ የአእምሮ ልክ የኔ አስተሳሰብ ልክ ይግባልኝ ብሎ ማለት በጣም ከባድ ነው። ለምን እያንዳንዳችን ያደግንበት ባህልም ታሪክም በህይወታችን ያየ ነው ነገርም የተለያየ ሊሆን ስለሚችል እየተግባቡ አንዱ ሌላውን እየተገነዘበ እየተረዳ ይሄድና እየተሻለ። የሆነ ሰው ሲቀልድ ነበረ ትዳርና ጫማ እያደረ ይስማማል ሲባል ነበርና፣ አንዳንዱ ጫማ እርግጥ እግር ይልጣል። ያለ አግባቡ ከመጠን የጠበበም ከሆነ ችግር ይኖረዋል ግን እንግዲህ እኔ ማቀው ይሄን ያህል ያለታ ያው እኔ በማታ አስጠንቅቅ ያለው ከዛ ሄድ ከፈለክ ሲባል አ ሄድ ተብያለሁ ብዬ ነው ሄድኩት። እኔ ሌላ ትርጉም የለውም ለእኔ ማለት ነው። እና በኋላ እንግዲህ የእሷንም ባህሪዬ እኔ ካወቅኩ በኋላ የኔ ማ የታወቀ ነው። እና ችግር የለም። መልካም እንግዲህ ወዳንቺ ልምጣና፣ ወይዘሮ ሰላም ፓስተርን በስራቸው በአገልግሎታቸው እናውቃቸዋለን። በቤት ውስጥ ምን አይነት ባል ናቸው? ነፃ ባል ማለት የተሰማኝን እንደ ልቤ ተናግሬ እንደ ልቤ የምፈልገውን ጠይቄ ምንም ማለት የሆነ አሁን ደጅ ላይ ይወጣ እንደሆነ ነገር እንደሆረር ሰው ሲቆጥሮ ይገርመኛል። እንደሱ አይደለም እኔ እሱ አለ ጩኸት ቅንሱ ምናምን የለምኛ በነጻነት ነው የምንኖረው። ነጻ ማለት በቃ ያው ጥፋትም ካለ ይሄ ነው፣ ይሄ ልክ አይደለም ይልሻል። ከዛው በተረፈ የሚያስፈራራ አይነት ባለ አይደለም፣ ነጻም ይወደድ ባለ። እንግዲህ የበዓል እለት በተለያዩ ሰው ቤት ዶሮ፣ በግ ስጋው ያላቸውን ሰው ባቅሙ ያለውን ያዘጋጃልና፣ በበዓል እለት ፓስተር መብላት ደስ የሚሉት ነገር ምንድን ነው እንደው እንደ ቤተሰብ ከዚህ ጋር እያይዤ ደግሞ ሌላው ማንሳት የምፈልግ ነገር ምግብ ማብሰል ላይ ፓስተር፣ እንዴት አርሲ ተወልጄ ማደጌን አላወቅሽ መሰለኝ። ወደዛ ጠጋም አልልም እኔ ነው። ታናሽ ወንድም ይመጣል ብዙ ጊዜ እኛ ቤትና በዓልን ቀለል ለማድረግ ሞክራለሁ። እኔ ግን አሁን እሱ እንግዳችን ነው የሚመጣው ለሶስት ቀን ነው። በቃ ዳቦም እንጋግራለን፣ ዶሮም እንሰራለን፣ ፍየል ብናምን በሳምንቱ ልናርድ እንችላለን። ያው በቃ ሌላ እሱ የወደው በጣም የወደው ሽሮ ነው። ሽሮ ይወዳል። ሽሮ እና ገንፎ ይወዳል ገንፎ ታውቂያለሽ? የአርሲ ባህላዊ ምግብ ነው። እንደሱ እንደ አርሲዎቹ አትችልም። እሷ ያው ሄዳ አይታለች። የአርሲ ስፔሻል ነው ግን ትሞክራለች። ስለዚህ ሽሮ፣ ጭኮ፣ ገንፎ እንደ ቤተሰብ በዓልን ስታከብሩ እንደ ማትረስ ውስጥ ገጠመኝ ገጥሟቸው ያውቃል አግብታኝ የመጀመሪያው ይሆናለ ማትረስ ውስጥ የመጀመሪያ በዓል ምናልባት ህዳር ተጋብተን ታህሳስ ላይ ታህሳስ ዘጠኝ ፕሮግራም ነበር። እኔ ገና ካገባሁ ያው አንድ ወሬ ነው። ድግስ ነበር ቤት ውስጥ ያው ማለት ለእኔ ከባድ ነው ግን ያው እግዚአብሔር ረድቶኝ ተወጥቼዋለሁ። ሜይ ቢ እሱ የተለየ ሜሞሪ ብለን ካሰብ ነው እ ካሳ ሀያዘጠኝ የገና በዓል ነበር። እና ከስቴዲየም የሚ የነበሩ የኮሚቴዎች የአስተባባሪ ኮሚቴዎች እኛ ቤት ነበር ቀጥታ ምሳ የሚበሉት እና ያው እግዚአብሔር ረድቶች ተሳክቶልኝ ጥሩ በዓል ነበርና እንደው እንደሚሞሪ በጣም የተለየ ብለን ካሰብ ነው። እሱ ፓስተር ይኖራል። አይ የለኝ የተለየ ሁልጊዜ እንደሚባለው እንግዲህ ከአንድ ጠንካራ ወንድ ወይም ደግሞ ከአንድ ጎበዝ ባል ጀርባ አንድ ጠንካራ ሴት አለች ይባላል። እና ባለቤት እንዴት ትገልጿታል? ጀርባ አይባልም ተባለ፣ ጎን ነው ተባለ። እንዴት ይገልጿታል? አዎ እንግዲህ አንዳንድ ጊዜ እኔም አላስተውለውን ዝም ብዬ ቀለል አርግ የማየውን ነገር እሷ ትንሽ ሻርፕ ነው አእምሯ እና ደግሞ ያው እንደ ድሬዳዋ ልጅ ናት ማለት ፊት ለፊት ስሜትዋን መደበቅ አትችልም ትናገራለች። እና አንዳንድ ጊዜ እኔ እኔ ሰው ካመንኩ አመንኩ ነው፣ ሰው ከቀረበኝም ቀረበኝ ነው። እንዳውም ስቀልድ እኔ በፍቅር እስከመጣ ድረስ አንድ ሰው ሲኦል ጫፍ ሊወስደኝ ይችላል፣ አልገባም እንጂ ወደ ሲኦል እላለሁ። እና ሰውን በሌላ ምንም አልጠረጥርም እኔ ምንም ነገር እሷ ትጠረጥራለች ለማለት ሳይሆን ንቁ ናት። አንዳንድ ነገር ላይ ቶሎ የመንቃት ሀሳብ አለ። ይሄ ነገር እንደዚህ ነው፣ ይሄ እንደዚህ ባይሆን የሚለውን ነገር እኔ አንዳንዴ ስቀልድ ደግሞ ኧረ ተው፣ የምታሽከረክሩ ቀስ ብላችሁ አሽከርክሩ ላለም አንተ ስትሽከረከር እሺ ብለህ ያው አንተ ትላለች እሷ ደግሞ። እና ያው እኔ አንዳንድ ጊዜ እኔ ማላየውን እሷ ሴንስ የምታደርገው ነገር ሲኖር እንደዚህ ያን ዓይነት ነገሮች ላይ እንትን እንላለን። ብዙም ብሎታል እና አንዳንዴ እንደዚህ ሲጨብት ብቻ የሚሰጥበት ጊዜ ያለለ ሰው እና ሰው ይኮራል ይሌል ይችላል ይንቃል። እገሌ ነው እላለሁ ከኋላ። አሁን አንቺን ዛሬ አውቆሽ ነገ ላያቅሽ ስለሚችል ከኋላ ሆኜ እገሌ ነው ካላልኩኝ ምሳቀቅበት ነገር አለ። እሱ የሚያደርገው ነገር ማለት ነው። ሰዎች ያው ኢምፕሊኬሽናቸው ሌላ ሊሆን ስለሚችል ማለት ነው። አረገሌ ሊይ ስለመፈልጉ ልትሰሚው መጥተሽ እንደዚህ ብሎ ይሸኝሻል እና ዋይ ምን ኩራት ሊመስል ይችላል። ሰው አለማስተዋል ነገር አለ። ሌላ ያው ፎሎው አፕ አደርገዋለሁ እኔ ያው በላ ጠጣ ሲወጣ ሳይኖር ሲቀር ግድ ነው ማለት አለ አለማለት ስለማልችል ቁርስ ምን በላህ ምን በላህ። መልካም እንግዲህ እስኪ ወደ ኋላ እንመለስ እና እንደው የስደቱን ጊዜ ትንሽ ቢያጫውቱን፣ ዋጋ እንድትከፍሉ ፓስተር ያደረጉት ነገር እንደው የጌታ ፍቅር ቢሆንም አሁን ላሉ አገልጋዮች ወጣት አገልጋዮች በቤተ ክርስቲያን ውስጥ ብዙ ነገር እያየን ነው እና ለእነሱም እንዲሆን ትንሽ ወደኋላ መለስ ብለው አንዳንድ ታሪኮችን ቢያጫውቱን። እኛ በእኛ ዘመን እንግዲህ ወደ ጌታ ስንመጣ ለምሳሌ እኔ እንዲያውም በደንብ ያው እምነቱን እንትን ብዬ በደንብም ሳይገባኝ ገባኝ እኮ ነው። በአንድ ወሩ ከጣቢያ የታሰር ነው እና የአንድ ወር እንዲሁም ፖሊስ አዛዥን ግራ አጋባሁት። እኔ ማለት ምክንያቱም አባቴንም ስለሚያውቅ ሰውየው አንተ ደግሞ ምን ልታደርግ ነው የሄድከው አለኝ። ልጸልይ ነዋ አልኩት። እንዴ ሃይማኖት ምንድን ነው አለኝ። ወደ ማን ነው የምጸልዩ አለኝ። ወደ ኢየሱስ አልኩት። ሃይማኖት ምንድን ነው አንተ አለ አንተ አታቀኝም? እን እኔ እኮ የአብዶ ማለጅ ነኝ ስላም ነኝ አታቀኝም? እንደ አልኩት። እኮ ስላም ሆነ እንዴት ወደ ኢየሱስ ትጸልያለህ? አለ እኔ እኮ ሃይማኖቴን አልቀየርኩም እኔ ኢየሱስን ነው ያመንኩት። እና እሱ ለእናንተ ብቻ ነው እንደ የሞቱ ለዓለም ሕዝብ ልወር እንደ የሞቱ አልኩ። ሌላ ማይሆን ነገር አዲስ ሃይማኖት ልትፈጥር ነው እንደ አንተ ልጅ አለ። አዎ እኔ ዛሬ ይፈጥራለሁ አልኩ። እና ምንድን ነው በእኛ ጊዜ ወደ አንደኛ በመንግስት በኃይለ ሥላሴ መንግስት ቢሆን ያው የስልሳ ዓመተ ምህረት ነው ሙሉ ወንጌል ላይ ሰርኩለር የተጻፈው እንደገና በስልሳ አራት ላይ እንደገና ለአስራ አራቱም ጠቅላይ ግዛት ሰርኩለር ተበትኗል። እርምጃን ይወሰድብን በቃ መጥፎ ስም የሚያጠፋ አይነት እኛ ያን ጊዜ እንደዛ ልናደርግ ቀርቶ ማናስበውን አይነት ሁሉ ነገር ውንጀላ አድርገው ነው ስለዚህ ሁለት ነገር የሚገርም የነበረው ምንድን ነው? አንደኛ ያው ወጣቶች ነን እኛ። ወጣት ደግሞ ላመነበት ነገር ያው ይሰዋል ይሞታል። እና በወጣትነታችን አፍላ በሆነ ሁኔታችን ውስጥ የእግዚአብሔር መንፈስ በኃይል እኛ ላይ ሲወርድ እኛ በቃ ክርስቶስ ነገ ይመጣል፣ ዳግም ምጽአቱ በቅርብ ነው፣ እኛም ከዚህ ሁሉ እንገላገላለን ብለን በጣም የምናስበው ስለ ዳግም ምጽአት ነው። መዝሙሩም ስብከቱም ራሳችሁን ሙሉ በሙሉ ለእግዚአብሔር ስጡ የሚል ነው። ምን ዘምረውም ጌታ ይመጣል ነው፣ መከራውን መታገስ አለብን ነው የምንለው። ምንም ያሳስበን የለም። እንደውም ከእኛ መካከል ያው በእድሜውም ብዙዎቹ ከሀያ ዓመት በታችን ነን እኛ እና አንድ ጊዜ ትዝ ይለኛል አንድ ሁለት ሶስት ሰው ባለ ትዳር እናንተም ምን ያሳስባችኋል? ምን ቸገራችሁ? ለምሳሌ ብትሞቱ የት ትቀበራላችሁ? ስሉን አቃጥሎ ከፈለጋችሁ ብያለሁ እኔ እና የሚገርም አይነት መሰጠት ነው እኔ ብቻ አይደለሁም፣ በዛ ዘመን የሚገርም አይነት መሰጠት ነው ለእግዚአብሔር። ይሄ የመጽሐፍ ቅዱሱ እግዚአብሔር አምላክን በፍጹም ልብ በፍጹም ኃይል በፍጹም ሀሳብ ውደደው አምልኮ የሚለው በቃ እውነት ነው። ከዛ ደግሞ እርስ በርሳችን ያለን ፍቅርም የሚገርም ነው። በመካከላችን በጣም እህቶች እህቶች ናቸው፣ ሌላ ነገር። ወንድሞችም ወንድሞች ናቸው። አብረን ከተወለድን ከአንድ እናት ማህፀን ከወጣን በላይ ነው የምንዋደደው እና አንድን ሰው እኛ አያቱንም ስም አናቅምም እኮ ሌላ ነገር። ስለዚህ የነበረው ኮሚትመንት የሚገርም ነው። እግዚአብሔር እንግዲህ በወጣቶች ላይ መንፈሱን ያፈሰሰበት ምክንያት ምናልባት ሌላ ሰው ብዙ ጫና ስላለበት ሊሆን ይችላል። ደግሞ ጥቅሱም ያን የምንለው ምንድን ነው ማንም ከኔ በላይ እናቱን አባቱን ሚስቱ ልጆቹን የሚወድ ለ አይገባው መስቀሉን ተሸክሞም ማይከተለኝ የሚለው እሱ ነው የሚሰበከው። ምንም በቃ ወደኋላ የማንመለስ አይነት ነገሩ፣ እንደ ሰደድ እሳት ነው። ሪቫይቫል ነው፣ ትልቅ ሪቫይቫል ነው። ለምሳሌ እኔ ላማመን የቻልኩበት አንዱ ምክንያት የማቃቸው አስቸጋሪ የነበሩ ልጆች ተለውጠው መላእክት ሆኑ። በቃ የሚገርሙ አይነት ልጆች ነው። አይኔ ፊት ነው የተለወጡት። አቃቸው አለ ልጆቹን እኔ እናቶቻቸው ምን እየሰሩ እንደሚያስተምሯቸው ምን አይነት ልጆች እንደሆኑ፣ ሲዘፍኑ የነበሩ ሲጠጡ የነበሩ ልጆች ተለውጠው መዝሙር ይዘምራሉ። እርስ በርሳቸው ፍቅራቸው የሚገርም ነው። ሀሜት መሀከላቸው የለ፣ የኢሞራሊቲ ነገር የሚባል አይታሰብም። እና እንዲያውም አንድ ጊዜ አንድ እናት እንዴ፣ እኔ ምል አንተ ልጅ ማለት ምን ኃጢአት፣ በዚህ ዕድሜ ምን ሰርታችሁ ነው እንደዚህ የምታለቅሱ ነው እኛ የምናለቅሰው ስለ ኢትዮጵያ ነው። ያን ጊዜ እኔ አሁን ከብዙ በኋላ ወደ ኋላ ሳጠነጠ እንዲ የእግዚአብሔር መንፈስ ከዛ በኋላ በዚህ አገር ላይ ያለፈውን መከራ ያቅ ስለነበረ ይሆን እንደዛ ያለቀስ ነው ላሉ። ስለዚህ የወጣትነት እድሜያችን ቲኒጀርም ወጣትም ሆነን የሚገርም በጎልማሳናት ጭምር እንግዲህ እኔ በአስራ አምስት ዓመቴ ነው ጌታ የተቀበልኩት እና በዛ ውስጥ ስናልፍ ምንም ለመሰዋት ዝግጁ ነን። ለመሄድም ደግሞ የምንዘምረው ለመሄድ ዝግጁ ነን። ጌታ መቼውንም ሊመጣ ይችላል። ስለዚህ ከመምጣቱ በፊት የምንችለው ሁሉ እናርግ ብለን ነው የምንኖረው፣ የምንሰብከው ያ የእግዚአብሔር ጸጋና ኃይል ይመስለኛል። ብዙ ዘመን ተሸክሞ ይሄደው በእውነት እድል ነው ብዬ አስባለሁ። እግዚአብሔርን ስለእናንተ በብዙ እናመሰግናለን። እንደው በመጨረሻ ግን ሰዎች በዓልን እንዴት ማክበር አለባቸው ብላችሁ ታስባላችሁ? እንዲሁም ደግሞ የእንኳን አደረሳችሁ መልእክት አስተላልፈን ሰዓታችንም ስላለቀ በዚሁ እናጠናቅ። በጅምላው ሰዎች የሚለው እንግዲህ ሰው እንደየባህሉ ባህሉ እንደየ እምነቱም ያው ማለት ሰፊ ስለሆነ አገራዊ በዓል ነው፣ በአለምም አለም አቀፍ በዓል ነው። አውሮፓውያን እና ሌሎች የአፍሪካ ሀገሮች በአገልግሎ ሳያን ዘመን አቆጣጠር የሚያከብሩት አሁን በአሜሪካ በአውሮፓ የሚከበርበት መንገድ በጣም የተለየ ሊሆን ይችላል። እኛ እንደ ኢትዮጵያኖች ደግሞ እንግዲህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጀምሮ የካቶሊኮቹ፣ እኛ ወንጌላውያኖቹ የምናከብርበት መንገድ አንደኛው በአስተምሮ ልዩነት አይኖረውም። እዛ አካባቢ ግን ምናልባት ወንጌላውያኖቹ ድሮ ከዚህ ዘመን በፊት ብዝሮ በእኛ ዘመን የምናከብረው የበለጠ መንፈሳዊ ነገር ላይ ነው የምናተኩረው መብላቱ መጠጣቱ ላይ ሳይሆን በጣም እናተኩረው መንፈሳዊ ነገር ላይ ነው። እንዲያውም ሳምንት ሲቀረው ለቀናት የሚካሄድ ኮንፍረንስ ይኖራል። ያ ኮንፍረንስ በአብዛኛው የሚያተኩረው ልደትና ከልደት ጋር በተገናኙት አስተምሮዎች ላይ ይሆናል። ከቅርብ ጊዜ ወዲህ ደግሞ ያው በእለቱ ብቻ ነው መንፈሳዊ ነገር የሚደረገው። አይ ቲንክ የበፊቱ በጣም ደስ የሚለው ይሄ ነው። ለምሳሌ የልደት መዝሙሮች የድሮ በጣም ጥሩ ጥሩ የልደት መዝሙሮች አሉ። ስለዚህ ብዙ ጊዜ የጌታ መወለድ ብስራቱን አንዳንድ ጊዜ አንዳንድ ከተማዎች የደቡብ ኢትዮጵያ ውስጥ በተለይ እኩለ ሌሊት ላይ ያበስራሉ። ወጥተው በቃ እየዘመሩ ይሄዳሉ። መንፈሳዊ በመንፈሳዊ ጉዳይ ማክበሩ እንዳለ ሆኖ፣ ከዛ በኋላ ደግሞ እንደ ቤተሰብ፣ እንደ ጎረቤት፣ እንደ አንድ ቤተ እምነት ውስጥ ለምሳሌ እንዳሉ የአንድ አጥቢያ ሰዎች ሊሆኑ ይችላሉ የስጋ ዘመዳሞችም ሊሆኑ ይችላሉ። ሰው ይጠየቃል። ይሄም ጥሩ ነገር ነው። ስለዚህ የበዓሉን ዓላማ ሳንስት በዓሉን ማክበር ይገባናል። በዓሉን በምናስብበት ጊዜ ደግሞ እንግዲህ ክርስቶስ በበረት ነው የተወለደው። ማደሪያ አቶ ስለ እኛ ድሃ ሆነ። ስለዚህ በዛ ጊዜ ደግሞ ድሆችንም ምንም የሌላቸውንም የማሰብ ነገር የመኖር የግድ ነው። በዚህ ወቅት ደግሞ መላእክቱ እንግዲህ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰውን በጎ ፍቃድ ብለዋል። የሰላም ሁኔታ ቻሌንጅ አለብን በሀገራችን አሁን ከጥቂት ዓመታት ወዲህ ወይም ከሀምሳዎቹ አካባቢ ጀምሮ ስለ ሀገራችንም ሰላም መጸለይ ይገባናል እላለው። ስለዚህ በዓሉ እንግዲህ የሰላም የደስታ በዓል እንዲሆን እመኛለሁ። እንደተባለው መንፈሳዊ ነገሩ ይቀድሙና ቀጣዩ ገና የስጦታ በዓል ስለሆነ ስጦታ ስለሆነ ጌታችን ኢየሱስ ክርስቶስ ለእኛ እንደ ስጦታ ሆኖ ነው የመጣውና ብንሰጥ ማካፈል ማካፈል የሚለው ነገር ላይ ቢኖር ማለት አሁን እኛ ጋር የሞላ ነገር ሊኖር ይችላል። ቤታችን ንጹህ ለብሰው ደግሞ የሌል የማይኖራቸው ሰዎች ሰው አንደርስታንድ የማያደርጋቸው ንጹህ ለብሰው ሊያገኙ ይችላሉ። አላቸው ብሎ የሚታሰቡ ሰዎችን በማሰብ የምናከብረው እያስባለሁ። እንደሱ ነው ማስበው ነ በጣም እጅግ አድርጌ አመሰግናለሁ። በእውነት ባህልን ከናንተ ጋር በእንዲህ አይነት ሁኔታ ስላከበርን ደስ ብሎናል። በጣም እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን እጅግ ከምንወዳቸውና ከምናከብራቸው አባታችን ከሆኑት ከፓስተር ጻድቁ አብዶና ከወይዘሮ ሰላም ከባለቤታቸው ጋር ያደረግነው ቆይታ ይህንን ይመስላል። ከቀሩ የኢቫንጀሊካል ልዩ የባህል ፕሮግራሞች ጋር መልካም ቆይታ ይሆንላል።